ሰኔ 26 በዚች ቀን የከበረ የመላእክት አለቃ የቅዱስ ገብርኤል በዓሉ ነው። እንዲሁም ኒቅሎን በሚባል አገር በፍየም ገዳም ቤተ ክርስቲያኑ የከበረችበት ነው። በውስጧም ከቤተ ክርስቲያኗ የጣራ እንጨት ብዙ ታምራት ይገለጽ ነበር። ጽጋብ በሚሆንበት በዛች ዓመት ውኃ ይንጠፈጠፋል። ረሃብ ከሆነ ግን ላብ እንኳን አይታይም ነበር። ይህ የከበረ የመላእክት አለቃ ገብርኤል ታምራቶቹ ብዙ ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ ረድኤቱም ከእኛ ጋር ትሁን ለዘላለሙ አሜን። በዚችም ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የእረፍት መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢይ ሙሴም ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋር እንደኖረሁ ከአንተም ጋር እኖራለሁ። ጽና በርታ ለባለሟሌ ሙሴ ያዘዘሁትን ሕጌን ጠብቅ ከእርሱም ፈቀቅ አትበል። ሕጉንም ተጠብቀውና በእሱም ተጸና ዘንድ በውስጡም የተጻፈውን ታደርገው ዘንድ በቀንም በሌሊትም አንደበትህ ማንበብን አያቋርጥ። የኢያሱ ልብ ጸና። ሰላዮችን ወደ ኢያሪኮ ላከ። ሀገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮችም እንደሆኑ አውቀው ተከተሏቸው። እነርሱም ረአብ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰውረቻቸው። እነርሱም በሚመጡ ጊዜ ከቤተሰቦቿና ከዘመዶቿ ጋር እንደሚያድኗት ቃል ገቡላት። በድህናም ሸኘቻቸው። ከዚህ በኋላ እያሱ ህዝቡም ሁሉ የዮርዳኖስን ወንዝ አሻገረ። ካህናቱ የእግዚአብሔርን ታቦተ ሕግ ተሸክመው በዮርዳኖስ ወንዝ መካከል ቁመው የእስራኤል ሕዝብ ሁሉ እስከሚሻገር ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ አቁሞት ነበርና፣ ከዚህ በኋላ ደግሞ በግንብ የተከበበች ኢያሪኮን ሰባት ቀን ዞራት። ከርሱም ጋር የልዑውን ታቦተ ሕጉ ነበረች። ቅጽሮቿንም አፈረሰ። በውስጧም የሚኖሩ አሕዛብን ሁሉ ከንጉሳዊ ጋር ገደለ፣ ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤል ልጆች ፈሯቸው። ከመፍራታቸውም ጽናት የተነሳ የገባዖን ሰዎች ተንኮል አደረጉ። ስንቃቸውን ሰንቀውና አዘጋጅተው መጡ። አሮጌ አቅማሮቻቸውን ያረጀ እና የተቀደደ የተጠቀሙም የወይን እርዋቶችን በትከሻቸው ተሸክመው ጫማቸውም ያረጀና የተበተበ ነበር ልብሳቸውም በላያቸው ያረጀ ነበር ለስንቅም የያዙት እንጀራ የደረቀና የሻገተ ነበር ወደ ኢያሱና ወደ እስራኤል ወደ ገልገላ መጥተው እኛ ከሩቅ አገር መጥተናል አሁንም ለእኛ ማሉልን አሏቸው የእስራኤልም ልጆች እየውያውያን ከእናንተ ጋር እንዴት መሐላን እንማማላለን አሁንም በአቅራቢያችን ትኖር እንደሆነ ተጠንቀቁ አሏቸው። ኢያሱንም እኛ ከሩቅ አገር የመጣን ባሮችህ ነን አሉት። እርሱም ከወዴት ናችሁ? ከወዴትስ አገር መጣችሁ? አላቸው። እነርሱም እኛ ባሮችህ በፈጣሪ በእግዚአብሔር ስም እጅግ ከራቀ አገር መጣን። በግብፃውያን ያደረገውን ሁሉ በዮርዳኖስ ማዶ በሚኖሩ በሁለቱ በአሞሬውን ንግሥታትም ያደረገውን ሁሉ ሰምተን መጥተናል አሉት። የአገራችን ሰዎች ሁሉና አለቆቻችን ለመንገድ ስንቅ ያዙ፣ ትቀበሏቸውም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን በሏቸው አሉን። እንሆ ወደ እናንተ እንመጣ ዘንድ ከቤታችን በወጣንበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻግቷል ደርቋልም። ይህም የወን አዲስ ሳለ መላንበት፣ አሁን ግን ተራቁቷል አርጅቶም ተቀዳዷል። መንገዳችን እጅግ የራቀ ነውና ይህም ልብሳችን ይህም ጫማችን አርጅቷል አላቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔርንም ቃል አልጠየቁም። ኢያሱም ከእነርሱ ጋር ሰላምን አደረገ ሊያድናቸውም ከእነርሱ ጋር ቃል ኪዳንን አደረገ፣ የህዝቡ አለቆች ማሉላቸው። ከሦስት ከሶስት ቀን በኋላም እስራኤል ከቅርብ እንደሆኑ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደኛ መጣችሁ? አሁንም ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሪዮን ንግሥታትም የገባኦን ሰዎች ሂደው ለእስራኤልና ለኢያሱ እንደ ተገዙ በሰሙ ጊዜ፣ እነዚህ አምስቱ የእስራኤልም ንጉስ፣ የኬብሮን ንጉስ፣ የኢያሪሞት ንጉስ፣ የለኬሶን ንጉስ፣ የአዶላየም ንጉስ ተሰብስበው ዘመቱ። መጥተውም ገባኦንን ከበቧት ሊዋጉም ጀመሩ። የገባኦን ሰዎችም በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችን ለመርዳት እጅግ አትስነፍ ከተራሮቹ ላይ የሚኖሩ የአሞሪውን ነገሥታት ሁሉ ተሰብስበው ብናልና ወደኛ መጥተህ እርዳን፣ ፈጥነህ አድነንም አሉት። ኢያሱም ከግልገላ ወጣ፣ ሰልፈኞችም የሆኑ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔርም ኢያሱን አለው፣ በእጅህ እጥላቸዋለሁና በፊታችሁም አንድስ እንኳን የሚቀር የለምና አትፍሯቸው አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት ተነሳ አስደነገጣቸው። እያሱም ብርቱ ጥፋትን አጠፋቸው። ከእነርሱም ወደ ቤቶሮን ቁልቁለት በሸሹትም እግዚአብሔር የበረዶ ደንጋይ ከሰማይ አወርዶ ጨርሳቸው። የእስራኤል ልጆች በጦራቸው ከገድሏቸው በድንጋይ በረዶ የሞቱት በዙ። ያን ጊዜም እግዚአብሔር አሞሪዮንን በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይ በገባኦን ጨረቃም በኤሎም ቄላ ትቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃም ቆሙ። ጠላቶችንም ሁሉንም አጠፋቸው፣ ከእነርሱም የቀረ የለም። ከዚህም በኋላ ለእስራኤል ልጆች ሁሉ እርስትን አካፈላቸው። ያለ እውቀት በስህተት ሰው የገደለ በውስጡ ይማጸን ዘንድ ሰባት መማጸኛ ከተሞችን እግዚአብሔር እንዳዘዘው ሠራ። ዕድሜውም መቶ ሃያ በሆነው ጊዜ የእስራኤልን ልጆች ሰበሰባቸው። የኦርትን ሕግ እንዲጠብቁ በአምልኮተ እግዚአብሔርም እንዲጸኑ ትእዛዞቹንም እንዳይተላለፉ አዘዛቸው። እንዲህም አላቸው። እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል። ሕጉን ብትጠብቁ ግን የበረከት ልጆች ትሆናላችሁ። ከዚህም በኋላ በሰላም አረፈ። ያዕቆብ ከኢሞር ልጆች በመቶ በጎች በገዛው ናቢሎት በሚባል ቦታም ተቀበረ። ሰላሳ ቀኖችም ያህል ታላቅ ለቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ምንጭ ስንክሳር ዘወር ሐሰኔ ውድ የስርቱ ቤተሰቦች ይህ መንፈሳዊ የሆነ የህይወት ምግብ የሚቀርብበት ቻናል ነውና ላይክ እና ሼር ማድረግ አትርሱ። ሰብስክራይብ ማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ ለመገናኘት እግዚአብሔር ይፍቀድ። ወስብሐት ለእግዚአብሔር። ይቆየን። እግዚአብሔርን ጠራሁት በሐሰኔ ጊዜ፣ እግዚአብሔርን ጠራሁት በችግሬ ጊዜ።